አሃቲ ቤተ ክርስቲያን በሀገረ ደማስቆ ይላል። አንድ ቤተ ክርስቲያን በደማስቆ የነበረ አንድ ቤተ ክርስቲያን ነበረ ይላል። ይሄ ያለው የት ነው? ደማስቆ ውስጥ። ደማስቆ ኢትዮጵያ ነው እንዴ? ሲሪያ ነው ደማስቆ። ስለዚህ ይሄ ተአምር የተደረገው የት ነው ማለት ነው። ከማለዋ ክሊኤ አንስት እንዚያ ውዳ በዕለተ በዓለ እግዝእትነ ቅድስት ድንግል ማርያም ማርያም በሀገረ ሮስ ማዱር ይላል። ሮስ ማዱር ሮኮማዱር የሚል የፍራንስ ከተማ አለ ዩሮፕ ውስጥ ማለት ነው። ሮኮማዱር የሚል አንድ ከተማ አለ። ሮስ ማዱር የሚለው እሱን ነው። ይሄ ተአምር የተደረገው ዩሮፕ ውስጥ ነው። ውሃለወት ቤተ ክርስቲያን ሀገረ ምስር ይላል። በገረ በሀገረ ምስር ይላል። ምስር ማለት ግብፅ ማለት ነው። ይሄ ደግሞ ታምሬት ነው። ይሄው ግብፅ ሜዲተሬኒየን ወርልድ ሲሪያ አለ፣ ከዩሮፕ ፍራንስ አለ፣ ከኖርዘርን አፍሪካ ኢጅፕት አለ። ኧረ ኢትዮጵያስ እንዳትሉ ደግሞ ይኸው ወይ ነገሩን አበዊነ ዘይተገብረ በምላ ኢትዮጵያ ይላል። ኢትዮጵያውያንም ው ታምር ተደርጓል። ኢትዮጵያውያንም የጻፉት ታምራት አሉ። በግብፅም አለ፣ በሲሪያም አለ፣ በዩሮፕ አለ፣ በፍራንስ አለ፣ በየዓለም ላይ ሙሉዋ